ገላትያ ምዕራፍ ሶስት ላይ ጳውሎስ የገላትያ ሰዎችን አንድ ነገር ይጠይቃቸዋል። እናንተ የገላትያ ሰዎች ማነው አዚም ያደረገባችሁ? ከእናንተ አንድ ነገር ላውቅ እወዳለሁ። መንፈስን የተቀበላችሁት ህግን በመጠበቅ ነው? ቀጥሎ እንደዚህ ይላል? መንፈስም በመካከላችሁ ተአምራትን የሚያደርገው የሚናገረውን እሱ እንዴት ነው ተአምራት የሚያደርገው? ይሄ እኮ በጣም የተቀደሰ ጉባኤ ነው። እግዚአብሔር አብሮት የሚገኝ ጉባኤ ነው። እግዚአብሔር አብሮን ከተሰበሰበ ደግሞ መታወቂያው ነው። በመካከላችሁ ምን ያደርጋል ነው የሚለው። ተአምራትን ያደርጋል። በመካከላችን ተአምራት ያደርጋል። የታሰረ ይፈታል። የተማረከ ህይወት ይለቀቃል። የተዘጋ በር ይከፈታል። ጥቂት የነበረው ነገር ይበዛል። የታመመውም ይፈወሳል። እግዚአብሔር ታምራት በመካከላችን ያደርጋል። ጳውሎስ ሲናገር በመካከላችሁ ታምራትን ያደርጋል። ግን ታምራት እንዴት ነው የሚሆነው? ሰዎች ታምራት በሆነ መንገድ የሚሆን ነው የሚመስላቸው። ጳውሎስ መንፈስንም የተቀበላችሁት በመካከላችሁም ተአምራት የሚያደርገው በዚህ መርህ ነው ነው የሚለው። መርሁ ምንድነው ካላችሁ፣ የተሰበከላችሁን በማመናችሁ በእናንተ ህይወት ታምራት የሚሆነው የተሰበከላችሁን ወደ ማመን ከደረሳችሁ። የሚሰበክላችሁን ወደ ማመን ካልመጣችሁ፣ ብተነብይም፣ እጅም ብጭን፣ ብጸልይም፣ በወድቅባችሁም የሚፈጠር ለውጥ የለም። በእናንተ ሕይወት ተአምራት የሚሆንበት ምስጢር ያለው የተሰበከላችሁን ምን በማለት ውስጥ ነው? በማመን ውስጥ ነው። ለዛ ነው የገላትያ ሰዎች መንፈስ እናንተ ጋር ነበረ። ያ መንፈስ ደግሞ በመካከላችሁ ተአምር ያደርግ ነበራል። ድሃውን ያበለጽገዋል። የታሰረውን ይፈታዋል። ደካማውን ብርቱ ያደረገዋል። የታመመውን ይፈውሰዋል። የታምራት በሮች ይከፍታል። መንፈሱ ይህን ሁሉ እንዴት ነው የሚያደርገው ሲባል፣ የተሰበከላችሁን ባመናችሁ ጊዜ ነበረ መንፈስ የተቀበላችሁት። የተሰበከላችሁን ስታምኑ መንፈስ በእናንተ መካከል ተአምራትን ምን ይላል ነው የሚለው? ያደርጋል። ሰዎች ለምንድን ነው በእግዚአብሔር ቤት መጥተው የእግዚአብሔርን ተአምራት ይዘው መሄድ ያቃታቸው? ሰዎች የእግዚአብሔርን ኃይል ለምንድን ነው የሚፈልጉት? የእግዚአብሔርን እጅ ለምን ነው የሚፈልጉት? የእግዚአብሔርን ጣልቃ ገብነት ለምን ነው የሚፈልጉት? የመንፈስ ዓለም ላመናችሁት ጉዳይ ነው የሚሰራው። ለዛ ነው እናንተ ለምሳሌ ዕብራውያን ምዕራፍ 11ን ብትመለከቱ በእምነት ሁለት አይነት ነገር ይነግረናል። በእምነት የሆነ አንዳንዶች በእምነት በእምነት የአንበሳን አፍ ዘጉ ብለው አንዳንዶች ደግሞ በእምነት ሞቱ ይላል እኮ አይደል? እዛው አንዳንዶች በእምነት በእሳት ውስጥ ሳይቃጠሉ ወጡ ይላል። አንዳንዶች በእምነት ሞቱ። በሌላ አማርኛ መንፈሳዊ ዓለሙ ላመናችሁበት ነገር ነው የሚገለጠው። ለዛ ነው የመንፈስ ኃይል መጥቶ ነክቶት እምነት የሌለው ሰውዬ ወድቆ ተነስቶ ነው የሚሄደው። የመንፈስ ኃይል መጥቶ ግን ጌታ የቀንበር ከላይ ላይ እንዲሰበር፣ በቤተሰቤ ላይ ያለ ይሄ ጉዳይ እንዲቀየር በኑሮዬ ላይ እንዲህ አይነት ተአምራት እንዲሆን ብሎ እግዚአብሔርን ባመነው ጉዳይ የእግዚአብሔርን ኃይል ቢገናኝ የሚገለጠው የመንፈስ ኃይል ላመናችሁት ነገር ነው የሚሰራው። ለዚህ ነው ብዙ ሰዎች በእግዚአብሔር በሚገኝበት ተገኝተው የእግዚአብሔርንም ኃይል ሲንቀሳቀስ ሲንቀሳቀስ ምናልባት እንቅስቃሴውም ውስጥ ተገኝተው ያለ እምነት ከሆኑ የመጣው ነገር በሙሉ ወደ እነሱ መስመር ገብቶ መስራት አይችልም። መጥቷል፣ ኃይሉ መጥቷል፣ ተአምራቱ ተገኝቷል። ጌታ ግን ነገሩን ማንቀስ ወደ እነሱ መስመር ገብቶ ነገራቸውን ማስለቀቅ፣ የተያዘውን መክፈት፣ ቀንበሩን መስበር፣ የሞተውን ወደ ሕይወት መመለስ እንዳይችል ሰውየው መነካት እንጂ የለመደው የሚነካበትን ቅባትና የመንፈስ ኃይል በእምነት ለሚፈልገው ጉዳይ ማሰራት አለመደም። ለዛ ነው ሰዎች ይነካሉ፣ ሀሴት ያደርጋሉ። ከሀሴት የዘለለ ነገር የሚነካችሁ መንፈስ ማድረግ ይችላል። ከመውደቅ የዘለለ ነገር የሚነካችሁ መንፈስ ማድረግ ይችላል። ግን ጥያቄው ኃይሉን ለምን ትጠቀሙታላችሁ? ታምራት እንዲሆን የሰማችሁትን ማመን ያስፈልጋል። የእግዚአብሔር ኃይል ሲንቀሳቀስ ይብላችሁ መታችሁ፣ ለማጸለይ ስትቆም መታችሁ። ምንድን ነው እምነታችሁ? ምንድነው የምታጸልዩት? እንዲነካችሁ ብቻ ነው ወይስ እንዲቆረጥ የምትፈልጉት ነገር አለ? እንዲገለጥ የምትፈልጉት ነገር አለ? እንዲፈርድላችሁ የምትፈልጉት ነገር አለ? እንዲገባ ወደ ድንኳናችሁ የምፈልጉት ነገር አለ ወይ? ለዛ ነው መጽሐፍ ዕብራውያን ምዕራፍ 11 ቁጥር ስድስት ላይ ምንድን ነው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ማለት ማንም ወደ እግዚአብሔር የሚቀርብ ቢኖር እግዚአብሔር እንዳለና ለሚፈልጉት ዋጋ እንደሚሰጥ ሊያምን ይገባል። ወደ እግዚአብሔር የሚቀርብ ሁለት ነገር ማወቅ አለበት፣ እግዚአብሔር እንዳለ። እግዚአብሔር እንዳለ ደግሞ ብቻ አይደለም፣ ለሚፈልጉት፣ ሃሌሉያ፣ ለሚፈልጉት እንደሚሰጥ ሊያምን ይገባል። ለመቀበል ነው። አምነ መቅረብ ያለብት መጽሐፍ ምን ይላል? በእሱ ዘንድ መለዋወጥ እንደ ጥላ መዞር የሌለበት መለወጥ የሌለበት ብሎ መልካም ስጦታ ያዕቆብ ምዕራፍ አንድ ላይ መልካም ስጦታ ፍጹም በረከት ከላይ ከሰማያት ከብርሃናት አባት ምን ይላል አለ ይወርዳል። እስኪ ስትመጡ ቸርች የሚወርድ ነገር አለ። ይሄ ወርዷ አልቋልም ስለማይል ባይብል ያለቀ እውነት አይደለም ያለቀ ነገር አይደለም የሚሰብከው ይወርዳል ነው የሚለው ኢን ፕሬዘንት ኤንድ ፊውቸር ነው አሁንም ይወርዳል ወደፊትም ይወርዳል ነው የሚለው ከየት ከላይ ከብርሃናት አባት ምን ምን ይወርዳል? መልካም ስጦታ ፍጹም የሆነ ምን በረከት በረከትም ቢሆን ስጦታም ቢሆን ይወርዳል ይወርዳል የሚለው ምን እንደ እንዳልተቋረጠ እንዳልደረቀ ጅረት እየፈሰሰ ያለ ጉዳይ ነው። አሁኑ ቤተክርስቲያን ስትመጡ መልካሙን ለመቀበል ነው የምንመጣው፣ መልካሙን ለመያዝ ነው የምንመጣው ወይስ ስርዓት ነው ቸርች የሚያመጣን? ወገኖች አጸላ ያለች ማይክ ይዛት አጸላ ያለች፣ ቀጥሎ ኳየር ይቆማል፣ ቀጥሎ ሰባኪ ይቆማል ከዛ አስራት በኩራት እንሰጣለን፣ ብሯኬ ይሰጣል። ይህንን ሃይማኖት ለመፈጸም ነው የምንመጣው ወይስ መልካም ነገር በሕይወታችን ለመጨመር ነው የምንመጣው? በሕይወታችሁ መልካም ነገር ለመጨመር ከሆነ የምትመጡት ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ ማወቅ አለበት። ለሚፈልጉትም ዋጋን ምን ይላል ነው የሚለው ይሰጣል። እግዚአብሔር አለ ብለ ጀመር እግዚአብሔር ሕያው ነው ብለ ጀመር። እንደዚህ ልንገራቸው፣ ምንድን ነው የክርስቲያን ችግሩ? የክርስቲያን ችግሩ ሰይጣን አይደለም፣ አይምሮው ነው። አይምሯችሁም የሚረብሻችሁ ስላልታደሰ ነው። በእግዚአብሔር ቃል ለም በእግዚአብሔር ቃል ያልታደሰ አይምሮ ከያዝን እግዚአብሔር ፊት ነን አሁን አሁን በመንፈስ ዓለም ብንጨፈን፣ እግዚአብሔር አለ፣ መልካም ስጦታ አለ ፍጹም በረከት አለ። እግዚአብሔር ባለበት ህይወት አለ። እግዚአብሔር ባለበት ጤንነት አለ። እግዚአብሔር ባለበት ሰላም አለ ወገኖች። እሺ እንደዚህ አለ ጌታ፣ ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት በዛ ስፍራ እኔ እገኛለሁ አለ አይደል? እኔ እገኛለሁ። ቤተ ክርስቲያን ተገይ ብላ አልጸለየችም። ሐዋርያት ወደፊት ብቻችንን ስለምንሆን እባክ ጌታ ሆይ እንድትገኝ አላሉትም ፈልጎ በስሜ ከሆነ ያመሰባሰብ በዘር ካልሆነ በፖለቲካ ካልሆነ በኢኮኖሚ መደብ ካልሆነ መሰረቱ የመሰባሰባችን የኢየሱስ ስም ከሆነ እኔ አለሁ አለ አለሁ አለ ግን የምጠይቃችሁ ስንት ቀን ነው በስሙ በተሰበሰብንበት ጉባኤ እሱን አግኝቶ ሄደ ሰው ስንት ነው እገኛለሁ ብሏል አደለ አግኝታችሁ ታውቃላችሁ ይህን ነው መጠይቅ። አግኝታችሁ ታውቃላችሁ ወይ? እገኛለሁ ብሏል አይደለ? ስንቱ ሰው አይቶት ሄደ? ስንቱ ሰው ነው አግኝቶት የሄደው? ስንቱ ደግሞ አስቀድሶ ነው እየሄደ ያለው? አንዳንዱ ሃይማኖት ውስጥ ነው ያለው። እዚህ ቁጭ ብሎ ሰፈር ነው፣ እዚህ ቁጭ ብሎ ሰው ይሰድባል፣ እዚህ ቁጭ ብሎ ይጋጫል፣ እዚህ ቁጭ ብሎ የነገ የስራ እቅድ ያወጣል። እግዚአብሔር ፊት እገኛለሁ ብሏል። ሰማይ በሌላ አማርኛ ካልተገኘ እግዚአብሔር ውሸታም ነው ልንለው። እግዚአብሔር ደግሞ ይዋሽ ዘንድ ሰው አይደለም፣ ነው ያለው መጽሐፍ። ግን ጥያቄው በስሙ ባለ መሰባሰብ ውስጥ የተገኘውን ጌታ፣ የሚገርማችሁ አሁን እዚህ ቤት ውስጥ ካለው ህዝብ አንድ ፐርሰንቱ ካየው እግዚአብሔር ይመስገን፣ ሁለት ፐርሰንቱ ከነካው እግዚአብሔር ይመስገን። ሰማንያና ዘጠና ፐርሰንቱ ከሃይማኖት ስርዓት የወጣ ክርስቲያናዊ ሕያውነት የለው። ይሄ ደግሞ እንደ ፊውቸር ፕሮቴስታንትስ ቤተ ክርስቲያን ቻሌንጅ ነው። የቀጣይ ዘመን የቤተ ክርስቲያን ቻሌንጅ፣ ቤተ ክርስቲያን ውስጥ ተወልደው ያደጉ ሃይማኖት የለመዱ ካልቸራል ክርስቲያኖች ናቸው የመጨረሻዋን ቤተ ክርስቲያን መልክ የሚፈታተኑት። ለምን? ካልቸራል ክርስቲያኑ እናትና አባቱ ይዘውት ቸርች መጥቷል። የፕሮግራም ማስጀመሪያ ማስፈጸሚያ ያውቃል። የእግዚአብሔር ህያውነት ጋር የተያያዘ አይደለም። እግዚአብሔር ጋር ያለው ኢንካውንተር እግዚአብሔር ጋር ጤነኛ ኢንካውንተር የለውም። ልምምድ ውስጥ ነው ያለው። እግዚአብሔር ሙቭ ሲያደርግ ካልተሰማን መባነን አለብን። እገኛለሁ ባለበት ስፍራ ተገኝተን ካልነካን፣ ካልዳሰሰን፣ ካላየን፣ ቃሉን ካልሰጠን፣ ካላስታጠቀን፣ ካላጽናናን አየሁት በቃሉ አየሁት ባምልኮ ተገናኘን እግዚአብሔር ጋር የምንልበት ዓለም እዚህ ቤት ካልተፈጠረ፣ ይህም ቤት ከሃይማኖት ምንድን ነው የሚለ ይህን ቤት ከእድር ምንድን ነው የሚለየው? ወገኖች ንገሩ፣ ምን ይለየዋል? ዛሬ እኮ አሁን አካባቢ ለማጽዳት እዚህ ብንሄድ የሚሰበሰብ ሰዋል። ምንደ የሚለየው ያንም መሰባሰብና ይህን መሰባሰብ ይሄን መሰባሰብ የሚለየው እግዚአብሔር እዚህ መሆኑ ነው። እግዚአብሔር እዚህ ካለ ደግሞ፣ እግዚአብሔር ተገኝቷል ከተባለ ደግሞ አግኝተው ነው መሄድ ያለብን፣ ናፍቀው ነው መምጣት ያለብን ተጠምተሽ ነው መምጣት ያለብሽ። ልይህ ማለት አለብህ እዚህ ስትመጣ፣ ሙላይ በመልካም ነገር ማለት አለብህ። መልካም ስጦታ ልቀበል ማለት አለብህ። ለመቀበል ነው የምንመጣው፣ ለመሞላት ነው የምንመጣው። አሁን የመንፈስ ሕያው የሆነውን የመንፈስ ዓለም ሪዚስት እያደረገ ያለው የካልቸራል ክርስቲያን ነው ወገኖቼ። ከካልቸራል ክርስቲያኒቲ ዓለማዊነት ይሻላል ይሄ እንደ ፍሬ ነው የምነግራችሁ። ዓለማዊነት ይሻላል፣ የበሰበሰ ዓለማዊነት ቤተክርስቲያን ውስጥ ካለ ካልቸራል ከሆነ ክርስትና በጣም ይሻላል። ለምን? ያ እያጠፋ ነው፣ ቢያንስ መፈለግ ይጀምራል። የበሰበሰ ውድቀት ውስጥ ነው፣ አውጣይ ማለት ይጀምራል። ይሄኛው እግዚአብሔርን ለምዶ ቁጭ ነው የሚለው ቃል ለምዶ ቁጭ ነው የሚለው አጋንንት ሲወጣ እግዚአብሔር መጥቶ እየተንቀሳቀሰ ነው አይደለም የሚለ የሃይማኖቱ አንድ ባህሪ ነው የሚመስለው። አጠገብ ያለ ሰው በመንፈስ ቅዱስ ተሞልቶ ሲወድቅ ሲያይ የሚመስለው እግዚአብሔር አጠገቡ መጥቶ እሱን እየሞላው እንደሆነ፣ እግዚአብሔር ተገኝቶ መሆኑን ሳይሆን የሚያስበው የሚያስበው የሃይማኖታችን አንድ ባህሪ መውደቅ፣ አጋንንት መውጣት፣ መፈወስ ነው የሚመስለው። የሃይማኖት መልክ ነው የመሰለው። የህያው አምላክ እንቅስቃሴ እንደሆነ አያውቅም። ካልቸራል ክርስትና ውስጥ ያላችሁ ጌታን ተቀበሉ፣ ጌታን ኢንካውንተር አድርጉት። እንድድኑ እንድድኑ ነው የምነግራችሁ። ለምን ልምምድ አይደለም ሃይማኖት አይደለም። ቃሉንም አሁን እዚሁ አድገህም አሁን ሀ ብለህ ላትለኝም። መጽሐፍ ቅዱስ ከፍቼ ለማስተማርም ይከብደኛል። ለምን ብትለኝ ልምምድ ነን በቃ ያለ ነው። የሃይማኖት ካባ ውስጥ ነው ያለ ህያው አምላክ ኢንካውንተር ውስጥ አይደለም ካልቸራል ክርስቲያኑ በአለም ፍቅር እየከነፈ ግን ቸርች ውስጥ ያለ ህዝብ ነው አለም ያከነፈችው በፍቅር ማለት ስለዚህ ምን እያልክን ነው አፖስትል ካላችሁኝ እገኛለሁ ካለ አግኝታ አይደል መሄድ ያለበት ጌታ በቃሉ ተነክተ ነው መሄድ ያለብህ ማለት እኮ ያለብህ ጌታ አወራኝ ጌታ ተናገረኝ እየተመለከ ድምፅ መጣልኝ ውስጤ የሆነ ነገር ገባ። መልካም በረከቶች ተቀበሉ። እግዚአብሔርን ተነካካሁት ነው ማለት ያለብህ። መተህ በዚህ ያው የሆነ እግዚአብሔር ስላለ ችግር ይዘን ችግር ይዘን ከተመለስን፣ ደዌ ይዘን መተን ደዌ ይዘን ከተመለሰን፣ ሀዘን ይዘን ሀዘን ይዘን ከተመለስን፣ ሸክም ይዘን መተን ሸክም ይዘን ከተመለሰን እኔ እርግጠኛም ሆነው እሱ አልተገኘም ማለት ነው። አንተ ነው በእሱ ለመገኘት ያቃተ፣ አንተ ስላልተገኘ ነው። ስለዚህ ተአምራት እንዲሆን ሊስን እንዲሆን ምን እናድር ከተባለ የተሰበከላችሁን ምን ብትሉ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ። የተሰበከላችሁን የጸጋ እውነት ባመናችሁ ጊዜ በመካከላችሁ መንፈስ ቅዱስ ታምራትን ይሰራ አልነበርን? ምንም የተለየ ጭማሪ አይፈልግም። አሁን ወንጌሉ በቂ ነው። የሚሰበክልን ወንጌል ካመንካው፣ ቢተነብዩልህ ባይተነብዩል፣ ቢጭኖል፣ ባይጭኖል፣ ስምህን ቢጠሩት ባይጠሩት፣ ግራ ይግባ፣ አንተ በማያቋርጥ ታምራት ውስጥ ትኖራለህ ትኖራለህ በቃ ይሄ ነው የመንፈስ ሚስጥር። የተሰበከላችሁን ባመናችሁ ጊዜ ነው፣ ዓለም መለኮታዊው ዓለም ሰማይ ተቀዶ የወረደው። የተሰበከላችሁን ባመናችሁ ጊዜ ሰው አያደረገውም። መንፈስ ቅዱስ በእናንተ መካከል ታምራትን ምን ይላል ነው የሚለው ያደርጋል። ስለዚህ የሚሰበክልህን ወደ ማመን ድረሱ።